ሁላችሁ የሪሚዲያል ምደባ ይፋ ከሆነ በኋላ ለ ለሪሚዲያል ተማሪ ማለት ነው 2018 በየቱ ዌብሳይት እናያለን ብላችሁ ግራ እየተጋባችሁ ነው ማለት ነው። ዌብሳይቱ በተለያየ ሁኔታ ልታዩ ትችላላችሁ። እኔ ደግሞ ኮሜንት ላይ ገብታችሁ ድሮፕ አድርግላችኋለሁ ማለት ነው። ግን ለዚህ ቪዲዮ ላይ ማውራት የፈለጉት እንዳትጨናነቁ፣ ብዙዎች ላይ በክፍለ አንዳንድ ቦታ ላይ እየሰራ ነው አንዳንድ ቦታ ላይ እየሰራ ስላልሆነ በትግስት እንድጠብቁ ማለት ነው። እስፔሻሊ ከሰራላችሁ እንደ ኢንትራንስ ኤግዛም ማለት ነው። ለአንዳንዱ እየሰራ ነው በኔትወርክ ሁኔታ ላይ ማለት ነው። ለዚህ መታገስ አለባችሁ ማለት ነው። እኔም እየጠየኩ ነበር። ለአንዳንዱ እየሰራ ነው፣ ለአንዳንዱ እየሰራ አይደለም። ሊንጉ ማለት ነው። ሊንኩን አሁን ኮሜንት ፈርስት ላይ ድሮፕ አድርግላችኋለሁ ማለት ነው። ገብታችሁ ቼክ ማድረግ ትችላላችሁ፣ የት ዩኒቨርሲቲ ምደባ እንደደረሳችሁ ማለት ነው። እንደዚሁም አዳዲስ ሌላ ነገር አዳዲስ ኢንፎርሜሽን ካለ ማለት ነው። ለዚህ ቻናል አዳዲስ አዳዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ይሄ ቪዲዮ ፕሊስ ላይክ ማታደርጉ ከሆነ ይሄ ቪዲዮ ለብዙ ሰው አይደርስም። ግን ብዙ ሰው የት ዌብሳይት ላይ እንደማይ ግራ እየገባው ነው ማለት ነው። ለዚህ እስቲ ፕሊስ ሁላችሁ እዚህ ዝም ብለን ይሄን ቪዲዮ 200 ላይክ እናደርሰው እስቲ እንደቀልድ ሪሊ ይችላላችሁ። ለዚህ አዳዲስ ነገር ካለ ስለማድረሳችሁ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።